ይህንን ምስል በደምብ ተመልከቱት። እንግዲህ እኛ አባታችን ማለት ነው የሀጅ ዑመር ሙፍቲ የቀብር ሽኝ ስነ ስርዓት ላይ ተገኝተው ሙፍቲ ንታ ታመመ ብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዴ አይነት ሰው ነው ቢሞት ለአላህ። ስለዚህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው እየጠበበ የሚጠማው። ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ይመስላል። ይህንን ምስል በደንብ ተመልከቱት። እንግዲህ እኛ አባታችን ማለት ነው የሀጅ ዑመር ሙፍቲ የቀብር ሽኝ ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙ የቻሉት በምን ምክንያት ነው ብለን እናስ ሁላችንም ብፁዕ ወቅዱስ አቡነ ማትያስ። ይህ ምስል እንግዲህ ከትናንትና ጀምሮ ከሀጅ ሙፍቲ መቃብር አንስቶ እስከ ዛሬ ድረስ በቃ ውሎ በማህበራዊ ሚዲያ ሲዘዋውር የቆየ ምስል ነው፣ እና መልእክቱ መረዳት ይቻላል። ምን ያህል ፍቅር ቢኖራቸው ምን አይነት ስራ ቢያደርጉ ነው ሐጅ ሙፍቲ ስያሉ ሐዘናቸውንም ገልጿል። መልካሙን ነገር ተመኝተዋል ማለት ነው። ወደ ቀጣይ ቪዲዮ እንኳን አይባልም። እንደ እነዚህ እነ ኡመር ኮንበልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው። በጥቅሉ ማን ሩአሳ ነው ይሄ። ሙቀሊዱን ሞአዊሉን ወይም ጃሂሉን አይደለም፣ ሩአሳ አንዳንዶቹ ደግሞ እንኳንም ሞቱ እነኚህ ለብዙዎች መርዝ ነበሩ፣ ብዙዎችንም እያሳቱ ነበረ እና እያሉ ነው ሀሳባቸውን የገለጹ ነው። ሐጅ ሙፍቲ በመሞታቸውም እየተደሰቱ ያሉ አሉ። ለማንኛውም እኛ ስለ ሃይማኖት ክርክርና ስላሉ አወዛጋቢ ነት ሳይሆን በማንኛውም ሃይማኖት ላይ ይሁን መልካም ስራ እየሰራ ለፈጣሪው ላመነው ነገር በተግባር የሚያደርግ ሰው ነው አሸናፊው፣ መልካም ሰሪው ማለት ነው። ሁሉንም ኢትዮጵያውያን አንድ ያደረገ ሃይማኖት ዘር ሳይለይ ያደረገ መልካም ስራቸው። ሬሳ ሳጥኑ ባዶኑ የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባ እኔ ከዚህ በፊት መለስ ዜናዊ አልሞተም። እኔ የአሜሪካን መንግስትን ጠረጥራለሁ፣ አበበ ገላውን ጠረጥራለሁ። እንግዲህ ይህንን ቪዲዮ ያላየው ያለ ብዬ አልገምትም። በዚህ ሰሞን አነጋጋሪው የሆነ ብዙዎችም ግራ የተጋቡበት መረጃ በስፋት እየተዘዋወረ ይገኛል። እውነታውስ ምንድን ነው የሚለውን ለማጣራት ኔ ሞክሬ ነበር። በጣም ብዙ ቪዲዮዎችንም ለማየት አይቼ ሞክሬ ነበር። ሰርች ማደረግኩ ምንም። ግን አብዛኛው ሀሳቡ ምንድን ነው በኤአይ ሳይሆን አይቀርም ብዬ አስባለሁ። ኔ ቲንክ፣ እሳቤ ብቻ ሳይሆን ደግሞ አብዛኛዎቹ የተሰሩበት ቪዲዮዎች በደንብ ካያቸዋቸው ፎሎወር ለመሰብሰብ በተለይ በቲክቶክ እና በተለያዩ ማህበራዊ ሚዲያ ላይ ወይም ተመሳስሎ የተሰራ በኤአይ ጀነሬት የተደረገ ይሄ ሲምፕል ነው መስራት እና እና ቪዲዮ አብዛኛው እየሰሩ ያሉት እየተዘዋወሩ ያሉት አስተማማኝነት የሌለውን ምክንያት መሆን ኤአይን ና ትክክለኛ ሰው መለየት በጣም ከባድ ቢሆንም ማለት ነው እና እውነታው ምንድን ነው የሚለው ብዙዎች ግራ ተጋብተዋል። በቃ መነጋገሪያ የሆነው ይሄ ነው። ቢኖርልንማ ደስ ይለን ነበር። እንኳንም እሱ ጋር ተቀመጥክ። ብዙ አይነት ኮሜንቶች ብትገቡ በቃ የሚገራረሙ ናቸው። እኛ ቢኖርልን ማኛ ደስ ይለን ነበር ትላላችሁ። ሲያሳባቸውን ስጥ አቃቢ እርስ ብለው የሚደግሙት አሁንም እየደገሙት ያሉት የኦርቶዶክስ አስተምሮ ድግምት፣ ወይም ደግሞ ጳጳሳት፣ ቄስ፣ ደብተራ የሚደግሙት ድግምት አሁንም አለኝ። እሱም ጸሎት በእንት አቃቢ እርስ ቄጅ መጅ ርቀመጅ መከመጅ መማሹ ሽጁ አውር አግኝት ሆሙ ይህ ልጅ እንግዲህ ከቅርብ ጊዜ ወዲህ ጀምሮ በተለያዩ በኦርቶዶክስ አስተምሮ ያሉ ትምህርቶችን እንዲሁም የገድላት የቅዱሳንን ድርሳናትን በጣም በጣም እየተቃወመ ነው። እኔ ኦርቶዶክስ ነበርኩ፣ አብነትም ተምሬያለሁ እና የቅዱስ ቤተክርስቲያን አስተምሮ በውስጡ ድብቅ ያለው እያለ ለሌሎች ሃይማኖት እያጋለጠ እየመሰለው ወይም በመጥፎዊ ወይ እንዴት ትሳል ቤተክርስቲያንን እያደረገ ነው እና ብዛት ቪዲዮን ገብታቸው ብታዩት በተከታታይ እየሰራ ከዛ በርታ እየተባለ ነው እና ከእንደዚህ አይነት መርዛማ እሾሆች ራሳቸውን ጠብቁ፣ መስለው ከሚመጡ ነጣቂ ተኩላዎች። ግእዝን ያነበበ ሁሉ አዋቂ አይደለም። አነባበው ራሱ እዚ እንዴት እንደሚያነብበው አያችሁት። እና እንዳንሸወድ ለማለት ነው እንደዚህ ተመሳስለው በሚመጡት ማለት ነው። እንግዲህ ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ በሌላ አስተማሪ፣ አዝናኝ ቁም ነገር አዘል መረጃዎች እስከምንገናኝ ድረስ ይህንን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንግዲህ በሚገራርሙ መረጃዎች ቀጣይ እንገናኛለን። አብረውነታችሁ አይለየን። ሰናይ ጊዜ